ፋሲካ ዓለም ላይ ያሉ የክርስትና እምነት ተከታዮች በድምቀት ከሚያከብሯቸው በዓላት መካከል አንዱ ነው። ክርስቲያኖች ኢየሱስ ክርስቶስ ከሙታን መካከል መነሳቱን ለማስታወስ በተለያዩ ሃይማኖታዊ ስርዓቶች ያከብሩታል። በዓሉ በድምቀት ከሚከበርባቸው አገራት መካከል ከኢትዮጵያ ኦርቶዶክስ ጋር ተመሳሳይነት ባለው መልኩ የምታከብረው ግሪክ ትጠቀሳለች። የምስራቅ ኦርቶዶክስ አብያተ ክርስቲያናት የቀን መቁጠሪያ የሆነውን የጁሊያን ቀን አቆጣጠር በመጠቀም ነው ፋሲካን የምታከብረው። የቀን አቆጣጠርና ፋሲካን ስናነሳ አገራት እንደ የቀን አቆጣጠራቸው እንደ ባህላቸውና የቤተ ክርስቲያን ስርዓታቸው የፋሲካ በዓልን የሚያከብሩበት ቀንም እንደሚለያይ ማስታወሳችን አይቀርም። እንደ ግሪክ፣ ሩሲያና ሮማንያ ያሉ የምስራቅ ኦርቶዶክስ አብያተ ክርስቲያናት የጁሊያን የቀን መቁጠሪያ ተጠቅመው ፋሲካን ያከብራሉ። የምዕራቡ ሀገራት የክርስትና እምነት ተከታዮች ማለትም በአብዛኛው ካቶሊክና ፕሮቴስታንት ደግሞ የግሪጎሪያን ቀን መቁጠሪያ ስለሚጠቀሙ ዓለም ላይ የፋሲካ በዓል የሚከበርበት ቀን እንዲለያይ ሆኗል። ኢትዮጵያ ደግሞ ከሌሎች የዓለም ሀገራት ተነጥላ የራሷን የቀን አቆጣጠር በመጠቀም በዓሉን ታከብራለች። ይህ የአገራቱ የቀን አቆጣጠር መለያየት ዓለም ላይ የትንሣኤ በዓል የሚውልበትን እለት የሳምንት አንዳንዴም የወር ያክል ልዩነት እንዲኖረው ያደርጋል። ከአመታት አንዴ ደግሞ ሁሉም የቀን አቆጣጠር ስሌቶች ገጥመው ዓለም ላይ ያሉ የክርስትና እምነት ተከታዮች በሙሉ የአምላካቸውን ትንሣኤ በተመሳሳይ እለት የሚያከብሩበትም ጊዜ አለ። ዘንድሮ የፋሲካ በዓልን ልዩ የሚያደርገውም ሁሉም አገራት ላይ ያሉ ክርስቲያኖች ከስምንት ዓመታት በኋላ በተመሳሳይ ቀን ሊያከብሩት በመሆኑ ነው። የፋሲካ በዓል በተለያዩ አገራትና የአከባበር ስርዓት ይከናወን እንጂ ለክርስትና አማኞች ሁሉ የደስታና የመሻገር ምሳሌ ነው። የፋሲካን በዓል በደማቁ በማክበር የምትታወቀው ግሪክም በዚህ ወቅት የዓለምን ትኩረት ትስባለች። ፓስቻ በመባል በግሪካውያኑ ዘንድ የሚታወቀው የትንሣኤ በዓል ለአንድ ሳምንት ሙሉ በሚቆይ ስርዓትና ጾም በደንብ ይታወቃል። ክብረ በዓሉ በተለያዩ ልማዶችና የአምልኮ ስርዓቶች በሚያምኑ ኦርቶዶክሳውያን ብቻ ሳይሆን በማያምኑትም ጭምር መከበሩ ልዩ አድርጎታል። በግሪካውያን አማኞች ዘንድ የአምልኮና የማገልገያ ጊዜ ተደርጎ የሚወሰደው ፋሲካ ከቤተሰብና ከወዳጆች ጋር ለመገናኘት እንደ ጥሩ አጋጣሚ ይጠቀሙበታል። አማኞች የስጋ ደስታን ሁሉ በመተው የአብይን ጾም ይጀምራሉ። ክሊን መንዳይ ወይም በአማርኛ ቀጥታ ስንተረጉመው ንጹሕ ሰኞ የሚል ፍቺ ባለው የአብይ ጾም መጀመሪያ ቀን አማኞች ራሳቸውን ዓለማዊ ከሆኑ ነገሮች፣ እንዲሁም እንደ ስጋ፣ የወተት ተዋጽኦዎችና አልኮልን ከመሳሰሉት በመቆጠብ ጾማቸውን ይጀምራሉ። በዚህ ወቅት የአገሪቱ ምግብ ቤቶች ሰዎችና ካፌዎች ጾመኞችን ጣፋጭ የጾም ምግቦችን በስጦታ በማቅረብ ይንከባከባሉ። ግሪካውያኑ ከፋሲካ በዓል በፊት ያለውን ሰባት ሳምንታት በጾም ካሳለፉ በኋላ ፋሲካ አንድ ሳምንት ብቻ ሲቀረብ ወደሚካሄደው ሃይማኖታዊ ስርዓት ይሸጋገራሉ። ቅዱስ ሳምንት በመባል የሚታወቀው ከፋሲካ በፊት ያለው የመጨረሻው ሳምንት ከሆሳዕና በዓል ይጀምራል። ይህ ዕለት አማኞች የዘንባባ ዝንጣፌ ይዘው ኢየሱስ ክርስቶስ በውርንጭላይቷ ላይ ተቀምጦ ሆሳዕና በአርያም ሆሳዕና ለዳዊት ልጅ እየተባለ ወደ ቤተ መቅደስ መግባቱን ለማስታወስ የሚያደርጉት ስርዓት ነው። ቅዱስ ሳምንት የኢየሱስ ክርስቶስ የምድር ላይ ቆይታ የመጨረሻ ቀናት የሚታሰብበት ነው። ይህም ክርስቶስ የሰው ልጆችን ለማዳን የከፈለውን መስዋዕትነትና ሕማም በሚያስታውሱ ስርዓቶች ይከናወናል። በእያንዳንዱ ቀን ኢየሱስ ወደ ኢየሩሳሌም ከገባበት አንስቶ ስለገጠመው ክህደት፣ ችሎት፣ ስቅለቱና ትንሣኤውን የተመለከቱ የህማማት ታሪክ ክፍል ላይ ያተኮሩ ዝግጅቶች ይካሄዳሉ። በኦርቶዶክስ ቤተ ክርስቲያን ቅዱስ ሳምንት ታሪካዊ መታሰቢያ ብቻ አይደለም፤ ለህያዋን መንፈሳዊ ጉዞ ልምምድም ጭምር ነው። ምእመናን ወደ እግዚአብሔር ለመቅረብና የክርስቶስን ፍቅርና መስዋዕትነት ጥልቀት ለመረዳት በልዩ አገልግሎቶች በጾምና በጸሎት ያሳልፋሉ። የክርስቶስን ፈተና መከራና ሞት የሚተርኩ ንባብና መዝሙሮችም ይቀርባሉ። በግሪክ ኦርቶዶክስ ቤተ ክርስቲያን የስቅለት ዕለት በሚታወስበት አርብ በአበባ የተሸፈነ ቃሪዛ በጎዳናዎች ላይ እንዲያልፍ ይደረጋል። ሰዎች በዙሪያው ሻማ ይዘው በዝምታ ወይም እየዘመሩ ይከተላሉ። በዚህ ዕለት አብያተ ክርስቲያናት በዕጣንና በአበቦች ጠረን ይሞላሉ። ድንግል ማርያም በልጇ ሞት የተሰማትን ሐዘን የሚገልጹ ዝማሬዎችም ይቀርባሉ። ቅዳሜ የትንሣኤ ስነ ስርዓት በመላው አገሪቱ በሚገኙ አብያተ ክርስቲያናት ውስጥ መካሄድ ይጀምራል። ደወሎች በተደጋጋሚ ይደወላሉ፣ የእኩለ ሌሊት ቅዳሴም ይከናወናል። ሰዎች ከእኩለ ሌሊት በፊት ያልበራ ሻማ በመያዝ በአብያተ ክርስቲያናት ይሰበሰባሉ። ልክ እኩለ ሌሊት ላይ ካህኑ ክርስቶስ ተነስቷል በማለት ከፍ ባለ ድምጽ ሲናገር፣ ምእመኑም በእውነት ተነስቷል በማለት ያስተጋባሉ። ከዚያም ከካህኑ ሻማ በመለኮስ ሁሉም አማኝ ሻማቸውን እየተቀባበሉ ያበራሉ። ይህ ስርዓት በግሪካውያን ኦርቶዶክስ ዘንድ ደስታንና ብርሃንን የማሰራጨት ምሳሌ ተደርጎ ይወሰዳል። እናም ከተቻለ እሳቱ እንዳይጠፋ አድርገው ወደ ቤታቸው በማድረስ ከበራቸው በላይ በኩል በጠፋው ሻማ መስቀልን ይስላሉ። በግሪክ የትንሣኤ እሁድ የአመቱ ትልቁ ሃይማኖታዊ በዓል ነው። የበዓሉ ዕለት ሰዎች ከቤተሰቦቻቸው ጋር በመሆን ጾማቸውን ይፈስካሉ። በዚህ ቀን ማጋሪሳ የተባለውን ከስጋና ከአረንጓዴ ቅጠል የተሰራ ባህላዊ ሾርባ መመገብ፣ እንዲሁም ቀይ ቀለም የተቀባ እንቁላል ማዘጋጀት የተለመደ ነው። በግሪክ ባህል መልካም ዕድል ለማግኘት እነዚህን እንቁላሎች ከሌላ ሰው ጋር አብሮ ይሰነጥቃሉ። በግሪክ የፋሲካ ዕለት ሁሉም ሙዚየሞችና አርኪኦሎጂካል ቦታዎች ዝግ ናቸው። ትላልቅ ሪዞርቶች፣ ምግብ ቤቶች እንዲሁም በደሴቶች ላይ ያሉ መዝናኛዎች በዚህ ወቅት አገልግሎት አይሰጡም። ሰኞ እንዲሁ የሕዝብ በዓል ነውና ሰዎች ከፋሲካ እሁድ በኋላ ስለሚያርፉ አብዛኛው ቦታዎች ለአገልግሎት ዝግ ናቸው። በሻማ የሚደምቀው ሥነ ስርዓት ድምጾች በአንድነት ክርስቶስ መነሳቱን ሲያውጁ መስማትና ሌሎችም ስርዓቶች ለክርስትና አማኞች ፋሲካን በግሪክ ለማክበር ተመራጭ ቦታ ያደርገዋል። ሃይማኖታዊ ክብረ በዓል ብቻ ሳይሆን ስር የሰደደ ወግ መያዙንም ያሳያል።